ዛሬ ሩታ ተገኘች ተገኘች ፕራንክ ተደረገች። ሩታ ዛሬ በእናቱና በሄቱ ታላቅ ሄቱ ፕራንክ ተደረገች ተገኘች። ይ ሩታ ባለፈው ብድር መለሱ ማለት ነው እና ሰላም ሰላም፣ ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ሰብስክራይብ ሼር ላይክ እያደረጋችሁ አበረታቶች ሰብስክራይብ አድርጉኝ። ዛሬ ሩታ ተገኘች። ሩታ ፕራንክ ተደረገች ዛሬ ማለት ነው፣ በሄቱና በእናቷ ማለት ነው። ስለዚህ ያው እነሱ ለእኛ ባንክ ነው ብለው ተናግረዋል መጀመሪያ ማለት ነው። እና አዛዘነችኝ፣ እግዚአብሔርን ሩታ አዛዘነች አልቅሳ ማለት ነው። በጣም ፊቱ ምናምን ካሜራ ላይ ስታይ ቀይ ሆነ እና ተገኘች ማለት ነው ዛሬ። ግን እኮ አሁን በእውነት ይሰማታል። ምን መሰላችሁ ያለችበት ሁኔታ፣ ልክ እነሱም እንደዚሁ ሲሉ በቃ ወደ ጭንቅላታችሁ መጣ። ያሳለፋችሁ ነገር ደግሞ በቃ አርፋለሁ ብላችሁ ስትመጡ ይህ ነገር ቢያጋጥማችሁ ግን እነሱ ፕራንክ ሊያደርጉት ነው እንጂ ለክፋት አስቡ አይደለም እንደ ክፋት በቀል ብቻ ነው እነሱ ያሰቡት። ግን እሷ በቃ ብዙ ነገር ውስጥ ያለ ምናምን ወደ አወለቀሰች ማለት ነው። እና እሷ ባለፈው ተናገረች ለመሳቅም ለመከፋትም ወደ አሁነኝ ወደ ቦቡ ነኝ ብላለች። እና ያው እንደዚህ ነብራ ተደረገች ያው እነሱ እየጠበቁ ነበር። የሚጠብቅን ብራንክ እናደርጋታለን እያሉ ተወያይቶ ማለት ነው። ዛሬ ያገኘዋት ሩታን ዛሬ ያገኙት ማለት ነው። እና አፍታብነት ጥሩ ነው። ብራንክም ነው። ልጁ አየር አንዳንዴ ይባላሉ። ልጁ አየር ሲቀይሩ ምናምን ሲወለድ ነው እንዴ? ልጁ ሲቀየ ሲወለድ ምናምን አየር ሲቀየር ምናምን እንዴ? ለልጆ ተወልዶ ማለት ነው። አሁን ለምሳሌ አሁን ቡታጅራ ተወልዳ ማለት ነው። ወደ አዲስ አበባ ብትወስዱ ኑሮ ቶሎ ያኛን አየር እንዳይለምድ ያደርጋል ማለት ነው። ያ እኮ ወርገትና የቆየ ቦታ እኮ በራሳ እራሱ እረፍት ሰተህ አታውቅም እኮ ይሄ ዘጠኝ ወር አልቆል እየተባለው። እስከዛ ድረስ በራሳ እረፍት ሰተህ አታውቅም ለምንም። ጭንቅ ውስጥ ቆየች ጭቅጭቅ ውስጥ ነው ቆየች። ይሄም አንዴ እኮ የሆነ በቃ ጉዳት ሊሆኑ ይችላል ማለት ነው። ጉዬ ራሱ የጉዬ የጎንዮሽ ጉዳት ሊኖር ሊኖር ይችላል ማለት ነው። ለምሳሌ ምክንያቱም እቺ ልጅ አይምሮንም አሳርፋ አታቂም ስትጨቀጨቅ፣ ስትጨቀጨቅ፣ ስትጨቀጨቅ ሲጨቀጭቋት ሲጨቀጭቋት ማለት ነው፣ ይሄን እያል ቆይታለች። ስለዚህ ብዙ ነገር አሳልፋለች። በእውነት ሩታ እኔ ጠንካራ ሴት ነች። ለምን በቃ እጅ ሳሰጠው ማለት ነው። ከነሷ ከነሱ ጋር ራሱ ዘጠኝ ወር ሙሉ በቃ ስራ ራሱ ቢሆን እነሱ ጋር ዘጠኝ ወር ሙሉ ሲሰራ ነበረች ማለት ነው። ይሄን እያል በቃ እረፍት የለም። እዛ ቡታጅራ ሄዶ ምናምን ራሱ ተከትሎ ነው ሄዱ። ለምን ያለ ሩታ መስራት አይችሉም፣ ቢዝነስ አይሰሩም ማለት ነው። በቃ ብዙ ሰው ከርሜላ ጋር ስሰራ ነው ቪዋል ከርሜላ ጋር ስሰራ ቲክቶክ ላይ ቪው ካለ ነው እንጂ፣ እግዚአብሔርን ያን ያህል እኮ ቪው የለም እንትን ላይ ማለት ነው። እንትን ላይ ዩቱብ ላይ እኮ ቪው የለም እውነት ለመናገር ማለት ነው። እውነት ለመናገር ለምንድን ነው እነሱ ራሱ ሩታ ወታ እኮ በእነሱ ድራማ ራሱ ሩታ ወታ ቪው ቢያገኙ ኑሮ ሩታን አያስገቡት፣ ቪው ቢያገኙ ማለት ነው። ስለዚህ ልክ ሩታ ስትገባ ነው ቪው ስለሚያገኝ፣ በቃ ሩታን እንደምንም አድርጎ እንደምንም አድርጎ ያስገቡታል ማለት ነው። ስለዚህ ኤኒዌይስ እሱን እንተዋለን። እነሱ ነገ እንመጣለን። ቲክቶክ ላይ እኔ ቪዲዮ አንድ ቪዲዮ ከሰው እንትን ውስጥ አየሁት ይላል። ያው ዛሬ ምንም አላየውም። ከዛ ዛሬ የሩታን ዩቱብ የተለቀቀ የራሱ አሁን ነው አየሁት። አልተመቸኝም። ስለዚህ ሩታዬ ዛሬ ተግኝተሻል፣ ተግኝተሻል። አጅም እንደምንም አድርጊና ቢድሽሽ እንታመልስሽ በቃ ሩተን ሁለት መቶ አምሳ ኬ አስገባት ማለት ነው። ሩተን ሁለት መቶ አምሳ ኬ እናስገባት እናስገባት ሳት ቤቢ ሳትመጣ በፊት ሁለት መቶ አምሳ ትግባ። ቤቢ ሳትመጣ በፊት ማለት ነው እና ትግባ። እና አንድ ብቻ ነው ቀረ አንድ ሺ ብቻ ነው ቀረ። ስለዚህ ስቲን አንድ ሺህ ደግሞ እና እናስገባት ማለት ነው። ላይክ ሰብስክራይብ ሼር እያደረጋቸው ብለታቶች፣ ሰብስክራይብ አርጉኝ። ወዳችኋለሁ።